በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ የክርስቲያን ወገኖች ይህን ትምህርት የምትከታተሉ በጠቅላላ የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ህብረት አንድነት ከሁላችን ጋር ይሁን የቅድስተ ቅዱሳን ድንግል ማርያም አማላጅነት አይለየን ሀገራችንን በአይነ ምረቱ ይመልከትልን በህመም በደዌ በእስራት በስቃይ በመፈናቀል በመሰደድ በረሃብና በጦርነት ስር ያሉ ወገኖቻችንን ሁሉ እሱ ተመልክቶ ሰላሙን ይስጠን። የትሑታንን ሰውነት የሚጎበኝ፣ የተቸገረውን ሰውነት ችል የማይል፣ ከሀገራቸው የተሰደዱትን የሚቀበላቸው፣ የሚረዳቸው፣ በመከራ ያሉትን የሚያድን፣ ለተራቡት የሚያስብላቸው፣ ለተበደሉ የሚበቀልላቸው፣ የምዕመናን ወዳጅ፣ ለጻድቃን የሚመሰክርላቸው፣ የሰማይታት አባታቸው የንጹሐን ማደሪያቸው በእውነት የምትለምኑትን ሁሉ ልመና ይስማችሁ። እሱ ባልቴቷን የሚሰውር አባት እናት የሞቱበትን የሚያድን ነው። እሱ ለቤተ ክርስቲያን ቅን መሪ የሚሰጥ ነው። ሀብት አለው፣ ጸጋ አለው፣ ኃይል አለው። ይህንን ሁሉ ይህን ቃል ለምትሰሙት ለእናንተም ያድላችሁ። እንደምን አላችሁ? ሰማይና ምድርን የፈጠረው ኃያሉ አምላክ እግዚአብሔር ይመስገን። አሁንም ይህን ቃል አንዱን በመስማት ሰላሳና ስድሳ መቶ የአማረ ፍሬ እናፈራ ዘንድ የአምላካችን የቅዱስ እግዚአብሔር ፍቃዱ ይሁንልን። ይህንን ቃል ሰምታችሁ ከእኔ ጋር አብራችሁ የምትሰሩ የእግዚአብሔር ቤተሰቦች ወይ ላይክና ሼር እያደረጋችሁ ሰው እንዲሰማ እርጋችኋልና አሁንም ታደርጋላችሁና በህይወት ዘመናችሁ ሁሉ የምትለምኑትን ቸሩ አምላክ መድኃን ያለም ሰምቶ ይፈጽምላችሁ። ዛሬ እሱን አጋዥና ረድኤት በማድረግ የምንመለከተው በተለይ ሁሌም እንደምለው ምስጢር መስማት የምትወዱ የእግዚአብሔርን ቃል ለመማር የምትፈጥኑ እናንተ የተዋህዱ ልጆች ኦርቶዶክሳውያን ክርስቲያኖች፣ ዛሬ የምነግራችሁ ትላንት በማርቆስ ወንጌል ላይ ኢየሱስ ከአራዊት ጋር እንደነበረ አርባ ቀኑን ሁሉ ሌሊትም ሲፈተን እንደነበረ ማርቆስ ቅዱስ ሐዋርያ የጻፈውን ነግሬያችኋለሁ። ዛሬ ደግሞ የምነግራችሁ በቅዱስ ማቴዎስ ወንጌልና በቅዱስ ሉቃስ ወንጌል መካከል ስለ ሦስቱ ፈተናዎች ሁለቱም ወንጌላውያን የተባረኩ ቅዱሳን ሲጽፉ ፈተናዎቹን ማቴዎስ አንደኛ ያደረገውን ሉቃስ አንደኛ አድርጎታል። ቅዱስ ማቴዎስ ሁለተኛ ያደረገውን ቅዱስ ሉቃስ ሦስተኛ አድርጎታል። ቅዱስ ማቴዎስ ሦስተኛ ያደረገውን ቅዱስ ሉቃስ ሁለተኛ አድርጎ ጽፎታል። እሱን እንድታውቅ ወዳለሁ። ከዛ ደግሞ ያ ምንድን ነው መልእክቱ፣ የሚለውንም የተለየ መልእክት አለው ወይ የሚለውን እሱን ዛሬ እንማራለን። ለስም አጠራሩ ክብር ምስጋና ይግባውና በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ለትንሣኤው ብርሃን ያብቃችሁ ያብቃን ብዬ ትምህርቱን እጀምራለሁ። መንፈስ ቅዱስ ከሁላችን ጋር ይሁን። ቅዱስ ማቴዎስ የጌታችንና የመድኃኒታችን የኢየሱስ ክርስቶስን ፈተናዎች እንዲህ አስቀምጧቸዋል ማቴዎስ አራት ቁጥር ሶስት አንደኛ ፈተና ፈታኙም ቀርቦ የእግዚአብሔር ልጅ ከሆንህ እነዚህ ድንጋዮች እንጀራ እንዲሆኑ በላ አለው እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው ማቴዎስ አራት ቁጥር ሶስት እና ቁጥር አራት የመጀመሪያ ፈተና በገዳም። ቅዱስ ሉቃስ የመጀመሪያውን ፈተና ሲጽፍ የሉቃስ ወንጌል ምዕራፍ አራት ቁጥር ሶስት ና ቁጥር አራት ላይ ተቀምጧል። ዲያብሎስም የእግዚአብሔር ልጅ ከሆንህ ይህን ድንጋይ እንጀራ ሁን ብለህ እዘዝ አለው። ኢየሱስም ሰው በእግዚአብሔር ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ብሎ መለሰለት። አንድ አይነት ነው። እዚህ ላይ የመጀመሪያው ፈተና የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ እንዲሆኑ በል ያለው ነው። ሁለተኛ ፈተናና መልሱ በቅዱስ ማቴዎስ ወንጌል ሁለተኛው በማቴዎስ ምዕራፍ አራት ቁጥር አምስት ላይ ስድስት ላይና ሰባት ላይ የተጻፈው ነው። እንዲህ ይላል በቅዱስ ማቴዎስ ወንጌል ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱን በመቅደስ ጫፍ ላይ አቁሞ፣ መላእክቱን ስላንተ ያዝልሃል፣ እግርህንም በድንጋይ ከቶ እንዳትሰናከል በእጆቻቸው ያነሱሃል ተብሎ ተጽፏል እና የእግዚአብሔር ልጅስ ከሆንህ ወደ ታች ራስን ወርውር አለው። ኢየሱስም ጌታ አምላክህን አትፈታተነው ተብሎ ደግሞ ተጽፏል አለው። ሁለተኛ ፈተና በመቅደስ ጫፍ ላይ ራስን ወደታች ወርወር። በማቴዎስ በቅዱስ ሉቃስ ወንጌል ደግሞ ይህ ሁለተኛው ፈተና የተገለጸው እንዲህ በሚል ነው ቁጥር አምስት ቁጥር ስድስት ቁጥር ሰባትና ቁጥር ስምንት ላይ ቃሉ እንዲህ ይላል። በቅዱስ ሉቃስ ሁለተኛው ፈተና፣ ዲያብሎስም ረጅም ወደሆነ ተራራ አውጥቶ የዓለምን መንግሥታት ሁሉ በቅጽበት አሳየው። ዲያብሎስም ይህን ሥልጣን ሁሉ ክብራቸውም ለእኔ ተሰጥቷል፣ ለመወደው ለማንም እሰጠዋለሁና ላንተ እሰጠሃለሁ። ስለዚህ አንተ በእኔ ፊት ብትሰግድ ሁሉ ላንተ ይሆናል አለው። ኢየሱስም መልሶ ጌታ አምላክህ ለአምላክህ ስገድ ለጌታ ለአምላክህ ስገድ እርሱም ብቻ አምልክ ተብሎ ተጽፏል አለው። አሁን ሁለተኛው ፈተና ላይ ቅዱስ ማቴዎስ በመቅደስ ነው፣ ቅዱስ ሉቃስ ደግሞ በተራራ ላይ ነው። በቅዱስ ዳዊት በመቅደስ ጫፍ ላይ አድርጎ ራስን ወርውር የሚል ነው። በቅዱስ ሉቃስ ደግሞ በረጅም ተራራ ላይ የዓለም ክብር ሁሉ ለእኔ ተሰጥቷልና ለምወደው ስለምሰጠው፣ ለአንተ እምሰጥሃለው ስገድልኝ ያለው ነው። እዚህ ላይ ነው የሁለቱ ወንጌላውያን ተራ ቅደም ተከተሉ ከማቴዎስና ከሉቃስ የተለያየ መሆኑን የምናየው። ነገር እንደማን ነው የቱ ነው የሚለውን መጨረሻ ገልጣለሁ። ሦስተኛው ፈተና በቅዱስ ማቴዎስ ወንጌል የተጠቀሰልን ቅዱስ ሉቃስ ከጻፈው ከሁለተኛው ፈተና ጋር ተመሳሳይ የሆነው በማቴዎስ ግን ሦስተኛው ፈተና ነው። ይህም በቁጥር ማቴዎስ ማለት ነው ምዕራፍ አራት ላይ ቁጥር ስምንት ቁጥር ዘጠኝ ቁጥር ዐሥር ላይ የተጠቀሰው ነው። ይህም እንዲህ ይላል፣ ደግሞ ዲያብሎስ እጅግ ረጅም ወደሆነ ተራራ ወሰደው የዓለምንም መንግሥታት ሁሉ ክብራቸውን አሳይቶ፣ ወድቀ ብትሰግድልኝ ይህን ሁሉ ሰጥሃለው አለው። ያን ጊዜ ኢየሱስ ሂድ አንተ ሰይጣን፣ ለጌታ ለአምላክ ስገድ፣ እርሱም ብቻ አምልክ ተብሎ ተጽፏልና አለው። ሦስተኛው ፈተና በማቴዎስ በረጅሙ ተራራ ላይ የዓለምን ክብር አሳይቶ ወድቀ ብትሰግድልኝ ያለው ነው። በሉቃስ በሁለተኛ የተቀመጠው ነው። በቅዱስ ሉቃስ ሶስተኛ የተቀመጠው የቅዱስ ሉቃስ ወንጌል ምዕራፍ አራት ላይ ሁለቱም በምዕራፍ አራት ላይ ነው የጻፉት። ሉቃስ ቁጥር ዘጠኝ ቁጥር አስር ቁጥር አስራ አንድ ላይ ያስቀመጠው ማቴዎስ በሁለተኛ ፈተና የጠቀሰውን የመቅደሱን ጫፍ ፈተና ነው። እንዲህ ይላል የተባረከው ወንጌላዊ ቅዱስ ሉቃስ ሲጽፍ፣ ወደ ኢየሩሳሌምም ደግሞ ወሰደው፣ በመቅደስም ጫፍ ላይ አቁሞ፣ ይጠብቁ ዘንድ መላእክቱን ስላንተ ያዝልሃል እግርህንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅስ ከሆንህ ከዚህ ወደ ታች ራስህን ወርወር አለው። ቁጥር 12 ላይ ነው መጨረሻው ያለው። ኢየሱስም መልሶ ጌታን አምላክህን አትፈታተነው ተብሏል አለው። ይህ ሉቃስ አራት ከቁጥር ዘጠኝ እስከ አስራ ሁለት ያለው ነው። እንግዲህ ዛሬ ያወቃችሁት አንድ ትልቁ እውቀት ምንድን ነው? ቅዱስ ማቴዎስ እና ቅዱስ ሉቃስ የአጻጻፍ ስልታቸው ስለ ፈተናው አንደኛውን ፈተና ሁለቱም አንደኛ ላይ ያስቀምጠውታል። ማቴዎስም ይህንን ድንጋይ እንጀራ አድርግ እንዲሆን በል አለው ነው የሚለው። ቅዱስ ሉቃስም እንደዚሁ። ሁለተኛው ላይ ቅዱስ ማቴዎስ በመቅደስ ጫፍ ላይ ራስን ወርውር ያለውን ፈተና ያመጣል። ቅዱስ ሉቃስ እሱን ሦስተኛ ላይ ጽፈዋል። ቅዱስ ማቴዎስ የዓለምን ክብሩሉ አሳይቶ ወድቀ ብሰግድልኝ ያለውን ለሦስተኛ ያመጣዋል ቅዱስ ሉቃስ ደግሞ ያንን በሁለተኛ ያመጠዋል የአጻጻፍ ስልታቸው ነው እንጂ የፈተናው ቅደም ተከተል ቅዱስ ማቴዎስ በጻፈው መልክ ነው። የመጀመሪያው ፈተና ስስት ነው። ሁለተኛው ፈተና ትዕቢት ነው። ሦስተኛው ፈተና ፍቅረ ነዋይ ነው። በስስት ቢመጣበት በትዕግሥት በትዕቢት ቢመጣበት በትህትና በፍቅረነዋይ ቢመጣበት በጸሊአነዋይ ድል ነስቶታል። ለሁሉም ድል ሲነሳ ለእኔም ለእናንተም አሁንም የሴጣን መንፈስ ከእግራችሁ በታች ይጣልና ለሁላችንም ድል ነስቶልናል። በተለይ ደግሞ ፈተናው በሚበዛባቸው በሚጎላባቸው፣ በገዳም ለባህታውያን ለመነኮሳት፣ በመቅደስ ለካህናት፣ ለዲያቆናት፣ ለቀዳሽ፣ ለወዳሽ በከተማ በተራራ ያለው ባለስልጣኖችንም የሚያሳይ ነው። ቁልቁል ሁሉን ለማየት ለዓለም ህዝብ ሁሉ በእነዚህ በሶስቱ ለሁላችንም ድል መቶልናል። ስለዚህ የትኛው ፈተና ነው የመጀመሪያው፣ የትኛው ነው የሚቀጥለው፣ የትኛው ነው ሶስተኛው የሚለው ቅዱስ ማቴዎስ በጻፈው መልክ ነው። በነገራችን ላይ ቅዱስ ማርቆስ ጽፏል፣ ግን ቅዱስ ማርቆስ ስለ ፈተናዎቹ ተፈተናል እንጂ ምን ምን ፈተናዎች እንደነበሩ አልጻፈም። እንደተፈተነ ብቻ ነው ቅዱስ ማርቆስ ወንጌላዊ የጻፈው። እንግዲህ ትልቅ ግንዛቤ ያገኛችሁ ይመስለኛል። አሁንም ዛሬ የምጠይቃችኋለሁ እናንተ የተወደዳችሁ ኢየሱስ ደሙን ያፈሰሰላችሁ ኦርቶዶክሳውያን የተዋህዱ ልጆች፣ ክርስቲያኖች በጠቅላላ ይሄንን ታቁ ነበረ ማቴዎስ የጻፈበትን አንዱ ለሶስት ረድፍ ቅዱስ ሉቃስ ደግሞ ከዛ ልዩነት እንዳለው ቅዱስ ማርቆስ ደግሞ ጭራሽ እንዳልጻፈ። ይህን ትምህርት የሰማችሁ ሁሉ አውቅ ነበር አላውቅም ነበር ብላችሁ ጻፉልኝ፣ ወደፊትም እንዴት ላስተምራችሁ እንደምችል። አሁን ይህን ሁሉ ትንትን አድርጌ የምነግራችሁ ለምንድን ነው እየጠየቅኳችሁ? ይህን ታውቁታላችሁ። አንዳንድ ጊዜ የምታውቁት ይመስለኝ አልፈዋለሁ፣ ግን ብዙ ጊዜ እንደምረዳው በጉባኤም በማስተምርበት ጊዜ ብዙ ምዕመናን ይሄን ዛሬን የሰማሁት ይሉኛል፣ ይሄን ዛሬን የሰማሁት ይሉኛል። እኔም ደግሞ ያንን ነው የምፈልገው። እናንተም የማታውቋቸውን ሁሉ ከተማርኩት፣ ካነበብኩት፣ ከተመራመርኩት ከዛ ሁሉ ለእናንተ ማሳየት ነው። ስለዚህ አሁን በሦስት ወንጌላውያን ያለውን ይሄንን ለዛሬ አስቀምጥላችኋለሁ። ለነገዋ ሰዓት ደግሞ እንዲያደርሰን የአምላካችን ቅዱስ ፍቃድ ይሁንልን። መዋለ ጾማችንን በሰላም እንዲያስፈጽመን የእሱ ቅዱስ ፍቃድ ይሁንልን። ይህንን ቃል የሰማችሁ ሁሉ እግዚአብሔር የልመናችሁን ጥያቄ ሰምቶ ይፈጽምላችሁ። የሚፈታተን የሰይጣን ኃይልን በኑሯችሁ የሚፈትን፣ በትዳራችሁ የሚፈትን፣ በልጆቻችሁ የሚፈትን፣ በባል የሚፈትን፣ በሚስት የሚፈትን፣ በዘመድ የሚፈትን፣ በገንዘብ የሚፈትን በዝሙት በሴሰኝነት የሚፈትን በአጉልሱስ የሚፈትን የሴጣንን መንፈስ እንደ ጉም አትኖ እንደ ጢስ አትኖ እንደ አቧራ ትቢያ አብኖ ከእናንተ ዘንድ ያርቅላችሁ። ቅዱሳን መላእክት በክንፎቻቸው ይጋርዷችሁ። የቅዱስ ገብርኤል የቅዱስ ሚካኤል የእልፍ አላፋት መላእክት መስቀል ጋሻና አጥር ይሆናችሁ። እንደገና ይህን ቃል ለሌላ ሰው የምታደርሱ ሼርና ላይክ ለምታደርጉ ለእናንተ ሁሉ ደግሞ ሀያ ሁለት ዓመት የጸሌው የአቡነ ተክለሃይማኖት ጸሎት በእናንተ ላይ ይደር። ኃያሉ አምላክ ከሰማይ ሰማያት ወርዶ ከድንግል ማርያም የተወለደ ጌታ አማኑኤል ከክፉ ሁሉ ይጠብቃችሁ፣ ሁላችሁም ክርስቶሳውያን፣ ሁላችሁም እግዚአብሔራውያን። ለዛሬ የተማርነው ይሄ ነው። አምላካችን እግዚአብሔር አሁንም በረድኤታ አይለየን። እመቤታችን ቅድስተ ቅዱሳን ድንግል ማርያም የመረረ ካለ ታጣፍጥላችሁ፣ የጎደለ ካለ ትሙላላችሁ። ሁሉን የምትይዝ ጌታችን እግዚአብሔር ሆይ አንተ ሌሊቱን ሁሉ በሰላም የጠበቅከን ቀኑን ሁሉ በሰላም ጠብቀን። ቀኑን ሁሉ በሰላም የምትጠብቀን ሌሊቱን ሁሉ የሰላም ሌሊት አድርግልን። አንተ ኃያሉ አምላክ እግዚአብሔር ሆይ፣ አዎ ሁሉን የምትይዝ ሁሉን የምትመራ ቸር ሩሩህ፣ መላእክትህን ወደ እኛ ላክልን። እንደ ቸርነት ብዛት ይቅር በለን። እንደ ይቅርታን ብዛት በደላችንን አጥፋልን። ከእኛ ወገን አንዱንም ከባለሟልነትህ አይውጣ ይህን ቃል ከሚሰሙት አንድ እንኳን ከባለሟልነትህ አይውጣ። በቀኝህ ከሚቆሙት ቅዱሳን ደምራቸው የተለየም አታድርጋቸው። ደገኛ ስምህ በእነሱ ላይ ስለተጠራ ይቅር ባይ ሁሉን የምትችል አንተ እግዚአብሔር ሆይ ፊትህን ለልጆችህ አብራ፣ ይልቁንም ለሀገራችን አብራ። ሀገራችንን ካለችበት መከራ ካለችበት ሁሉ ፈተና አንተ አድንልን። አንተ የማትተኛ አንተ የማታንቀላፋ አንተ የማትሞት አንተ የማትደክም ፈጣሪ ከሁሉ በላይ የሰለጠንህ የማትሰወር አምላክ፣ እኛ ልጆችህ ለስምህ ምስጋና እናቀርባለን። ዛሬም ዘወትርም ለዘላዓለሙ፣ አሜን። ክብርም ምስጋናም ለስላሴ ይሁን። ልዑል እግዚአብሔር ይባርካችሁ ፊቱንም ያብራላችሁ፣ አሜን። አዲስ የሆናችሁ በየቀኑ ለመማር የእግዚአብሔር ቤተሰቦቹ ኑ፣ ሰብስክራይብ አድርጉ። የጠየኳችሁን ጥያቄ ደግሞ ሁላችሁም መልስ እንደምትሰጡ ተስፋ አድርጋለሁ። በሉ የተባረከ ሕይወት ይስጣችሁ። ሰላም ሁኑልኝ።